አህሙ ነባን ይቅርታ ካልጠየቅ፣ መቼም አይሳካልህም። አለበለዚያ ግን ትክክለኛውን ማንነቴን አሳያታለሁ ማለት ነው። ለማንኛውም ወዳችሁ በጣም መንገድ ክራውድ ነው አዳማ ሰው

አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም ውድ የተከበራቸው የቤተሰብ ሳይቶች ቻናል ተከታታዮች እንዴት ናቸው? ዳናቸው ወይ በያላችሁበት ሰላማቸው ይብዛ። ለዚህ ቻናል አዲስ ሲሆናቸው ሰብስክራይብ እያደርጋችሁ ቤተሰብ እንድትሆኑ እንዲሁም ይህ ቪዲዮ ላይክ፣ ሼር እያደርጋችሁ ተከታተሉ ማለት ነው። አህሙ ይቅርታ መጠየቅ አለብህ ያልኩበት ምክንያት ምንድን ነው? ከዚህ ቀደም ነባን አገሩ ድረስ ሄዳ፣ በነገራችን ላይ ወንዶች ሴት ልጅ ስትወዳቸው ስታከብራቸው በቃ መድሪ ይመስለኛ በሁሉም ፆታ ላይ ነው መሰለኝ። ሴትም ልጅ አሁን የሚወዳትን ጥላ እራሷ የምትወደው ጋ ነው የምትከተለው፣ የማይወዳትን ነው የምትከተለው። ወንድም ልጅ ደግሞ እንደዛው ነው መሰለኝ። እና አሁን ነባ ስነ ስርዓት ያላት ልጅ ናት ረጋ ያለች ምናምን። በእርግጥ ፈኪሀም ጥሩ ልጅ ነበረች። አሁን ዩቱብ ላይ ከመጣች ወደዚህ ነው ቅብጥ ቅብጥ ማለት የያዘችው ማለት ነው ከበፊት የሚዲያ ላይ ስትመጣ ስነ ስርዓት ያላት ልጅ በዲኗ ጠንካራ የምትመስል ምናምን አይነት ልጅ ነበረ። ነገር ግን ያው ሚዲያ ላይ ስትመጣ እንደዚህ ብዙ ሰው ጋር ስትተዋወቅ ምናምን ነገር እንትናለች ማለት ነው። አሁን ላይ ከአቅሏ አትመስለኝም፣ አላቅም። ብቻ ነባን እንግዲህ እሷ በመጀመሪያ ደረጃ አህሙና ፈኪሀ ዩቱብ ላይ ሲመጡ ቢጋቡ ብያለሁ፣ ምክንያቱም የትኛውም በአንድ ላይ ሆኖ የሚሰሩ ወንድና ሴት ቱበሮች ቢጋቡ ጥሩ ነው። ምክንያቱም ብራቸውም ሐላል ይሆንላቸዋል፣ ስራቸውም ሐላል ይሆንላቸዋል ማለት ነው። እንደዚህ ያለ ኔካ እየተጨባበጡ እየተላፉ ከመምጣት ተጋብተው በስነ ስርዓት በአንድ ላይ ቢሰሩ አሪፍ ነው፣ ህይወታቸውን ቢመሩ ማለት ነው። እና በአንድ እንደዚህ ሲመጡ ምን ነው በተጋቡ እነዚህ ልጆ ያለው ደስ ይላሉ። በቃ ደስ ይላሉ ያኔ የሚሄዱ አይነቶች ናቸው። ነገር ግን የሆነ ሰዓት ላይ ያው ተጣልተው ነበር ማለት ነው። ብዙ ሚስጥርም ወጥቶ ነበረ እሱ እንደዚህ አርጎኝ እሷ እንደዚህ አርጎኝ የሚል ሚስጥር ወጥቶ ነበር። በነገራችን ላይ እሱ የሚወዳት ይመስለኛል። የምር እሷ እንኳን እኔ እንጃ ብዙም አላወቅኩም። እንግዲህ ወስጣናለሁ ነው የሚያውቀው እና ከዛ ተጣሉ። ተጣልተው ይሄ የት ሄደ? ነባ ጋ ሄደ። ነባ ጋ ሄዶ በአንድ ላይ እየሰራ እየሰራ እየሰራ እያለ ከዛ ነባ ደግሞ እወድሃለሁ እንደዚህ እያለ አገሩ ድረስ ስትሄድ እሷ ስታከብረው ታከብረዋለ በጣም እንደውም ከዝችኛይቱ ነባ ክብር አላለሱ። ያኔ ይችኛይቱ የሆነ ስታወራውም ቅልል ቅልል ነው በጣም እንትን ይላሉ። ተደፋፍረዋል ማለት ነው። ስለዚህ አሁን ይቺኛይቱ እዚቺኛይቱ ጋር ይተጣላ ጊዜ እዛችኛይቱ ጋር ሂደ ጠየብ እዛችኛይቱ ጋር ሲሰራ ከርሞ ደግሞ ይችኛይቱ ጋር ሲታረቅ ያችን አስለቅሶ እዚህ መጣ። ሹፍት ደግሞ ያላህ ነገር አሁን ፈኪያ ሌላ ወንዳፍቅሬ ያለሁ ብላ እንደዚህ ከስ ስታርጋ ምን ልስ አላረገችላችሁም። ስለዚህ አሁን ነባጋ መቼም እመለሳለሁ፣ አትንም ግን ይቅርታ መጠየቅ አለብህ። ምክንያቱም በጣም አሰቅሳታል። በጣም ሚስኪን ልጅ ናት እሷ ማለት ነው። እንደውም ተስማሙ ነበረ። ነገር ግን ወንዶች የሚያከብራችሁን አትወዱ፣ ሴቶችም እንደዛው። ሴቶች ራሱ የሚወደንን ጥለን ወደ የማይወደን ጋ ነው የምንሮጠው፣ የሚያከብረንን ጥለን የማያከብረን ጋ የሆነ ለእኛ ክብር የሌለው በቃ ስለምንወደው ብቻ ማለት ነው። ስለዚህ ከዚችኛይቱ ይልቅ ያችኛይቱ ለአንተ አሪፍ ነበረች። ሴልሽ ስትወድ ታከብራለች ሴልሽ ከወደደች ታከብራለች ማለት ነው፣ ክብርህን ትጠብቅልሃለች። ወንድ ልጅ ደግሞ ያኔ ሊከበር ይገባል። በጓደኛም ይሁን በትዳርም በየትኛው ቦታ ይሁን ልታከብሩት ይገባል። ወንድ ልጅ እንጂ እንደዚህ ቅልል ቅልል ቅልል ምናምን ነገር እና ትናንትና እኔ በጣም ነው ደስ ያለኝ፣ ምክንያቱም የእጅህን ነው ያገኘኸው። ህዋህም አሁንም ቢሆን ነባን ይቅርታ መጠየቅ አለብህ ማለት ነው። ስለ አንተና ስለ ፋኪሃ ደግሞ እንግዲህ ራሳችሁ ታውቃላችሁ። እሷ ሌላው እንዳፈቅራለሁ ብላለች። ስለዚህ መቼም እንደዚህ እያለችህ ግዴታ ከኔ ጋር ሁኝ፣ ግዴታ የኔ ሁኝ ልትላት አትችልም። እና እርግጥ አሁን ኢሳምን በመጀመሪያ ደረጃ ኢሳምና ኤክራም አልተጣሉም። ቢጣሉም እንኳን አንቺ ከአህሙ እራሱ ትምህርት መውሰድ ነበረብሽ ፈኪያ ማለት ነው ሽፊ ነባን። ወንድ ልጅ ካልፈለገ ከአንቺ ጋር ሊሆን አይችልም በፍጹም ለተወሰነ ጊዜ ሊሆን ይችላል፣ ነገር ግን የማይወድሽ ከሆነ ከአንቺ ጋር ሊሆን አይችልም። ሴት ልጅ ደግሞ ከምትወደው ይልቅ የሚወዳት ጋር ብትኖር ለእሷ አሪፍ ነው። ምክንያቱም የሚያስተዳድርሽ እሱ ነው እንጂ አንቺ አይደለሽም። ደግሞ ሴት ልጅ የሚንከባከባ ከሆነ በቃ ጥሩ ፍቅር የሚሰጣ ከሆነ ፍቅር ሊይዝሽ ይችላል ማለት ነው። ስለዚህ አንቺና አህሙ በአንድ ላይ ብትሆኑ ይሻላል። ገና ለገና ኢሳም ተፈታ ገና ለገና ኢሳም እና ኢክራም ተፈቱ በቃ ከኔ ጋር ይመጣል ከማለት ያያሽውን ይዘሽ በእጅሽ ብትኖሩ ብትሰሩ ይሻላል ማለት ነው እንዳስተያየት። ነገር ግን አህሙ ነባን ይቅርታ ጠይቃት፣ የምሬን ነው እንደገና መቼም እርግጠኛ ነኝ ወደ እሷ መለስ አለሁ የሚል ሀሳብ እንደማይኖር ተስፋ አደርጋለሁ። እንደው በኪ አንኳ ጠባህ ብትሄድ ማለት ነው። እና ደግሞ ተጋቡ፣ በቃ ጥንዶች ተጋቡ። ወላይ ህይወታችሁን እየኖራችሁ ነው። የውስጣችሁን እንግዲህ የኋላ ከካሜራ ጀርባ ምን እንደሆነ አናውቅም አሁን እንደዚህ የኔ ከመላላጥ ያለ ኒካ ወላሂ መጋባት ይሻላል። አንደኛ ነገር በሙስሊሞች እንዲሁ ደስ አይልም እንደዚህ አይነት ነገር በሙስሊም ዩቱበሮች ላይ ደስ አይልም። ስ ባለትዳር ሆናችሁ የፈለጋችሁትን መስራት ይችላል። ግን ዝም ብላችሁ እንደዚህ ከዜና አይተናነስም። ሰራ አምስት ሰሮች ስራ ከዜና የሚተናነስ ነገር አይደለም ያኔ ዜና ናት ትቅረቡ ሲል ግዴታ እኮ እዛ እንትን ውስጥ መገኘት የለባችሁም። ከመጀመሪያው ለዛ የሚዳርጋች ከሚዳርጋችሁ ነገር ራቁ ነው የተባለ ነው ማለት ነው። ስለዚህ እንደዚህ አይነት ወስዋስ ውስጥ ከመግባታቸው በስተፊ ለምን አትጋቡም? እዚህ ጋ እኛ እንደምናየው ከሆነ ትዋደዳላችሁ እያስመሰላችሁ ምንም ምንም ቢሆንም ግን ደግሞ ብትጋቡ የበለጠ ስትጋቡ ደግሞ በደንብ ልትዋደዱ ትችላላችሁ ማለት ነው እና እኛም ለማቦጨቅ ይመቸናል። ተጋቦ ከሬ ና ከሬ ተጋባያ እንድንሰራ ይጠቅመናል ማለት ነው። ስለዚህ ተጋቡ ባካችሁ፣ አህሙና ፈኪሀ እንትና ሶፊያም። የሆነ ልጅ ዛመተለ ኔ ኮሴቱ ማአል ያማል በጣም እየገረመኝ ነው አሁን አሁን ሶፊያ አሁን ይዛው አኗር ነው አን ነው የሚባለው ልጅ ትንሽዬ እኮ ነው። አሁን እሱ ምንድን ነው? እየተዛዘሉ ነው እነሱ የሚመጡት። ጋይስኔ ኮ ከዩቱብ ላይ ርቅ ያለሁና ምንም እየተፈጠረ ደው እያየሁ አይደለም። ሰሞኑን ዞሮ ዘወር ዘወር እያልኩኝ መጥቼ መቦጫ ጨቃ አይቀርም ማለት ነው። ለዛሬው ግን ይዞ የመጣሁት ቪዲዮ ይሄንን ይመስላል። አህሙ ነባን ይቅርታ ጠይቃት። ምን ይመስላችኋል? ኮመንታተሮች ማለት ነው። የነባ ግፍ ነው እንደዚህ ያደረገ ነባን ይቅርታ ጠይቃት ለማለት እወዳለሁኝ እኔ እዚህ ድረስ ስለተከታተላችሁ አመሰግናለሁ። ይህን ቪዲዮ ላይክ፣ ሼር አድርጋችሁ ለእናህማ ድረስ ሁሌ ማለት ነው። እና ሰላም አለይኩም።